ምክንያቱም የእኔ እናት ሁን አያቴት ሁን ሞቼውን አንድን ወጥተው ዴዝን አንቺንም ዲስሪስፔክት ያደረገች ሰው ስለሌለ ሶሻል ሚዲያ ላይ ማለት ከማንንም በላይ የሚናገሩ ቤተሰቦች ናቸው። አይደለም አደለም። እዚህ ሶሻል ሚዲያ ላይ በአካል እስከ አስራ አምስት ሺህ ሀያ ሺህ ህዝብ ሰብስበው የሚናገሩ ቤተሰቦች ሰዎች ናሉ። መናገር ጠፍቷቸው አደለም። ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣቸው ሪስፔክቱን በእንትን ተጠቀሙበት፣ በስነ ስርዓት ተጠቀሙበት። ኦኬ አሁንም ምንም ነገር ልነቃሽ አልፈልግም ወይ ዘርቲ ምንም ነገር ማለት ነው። ኢቨን ኢቨን በቃ የጌሚንግ ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት መጣለሁን ያልሽው እሱ ኦኬ። ምጪ ሚያዚያን ሀያ አምስት ምጪ ሚያዚያን ሀያ አምስት ምጪ። አያገባኝም ስሜን የሚባል ሶሻል ሚዲያ ላይ እንዳታነሽ በቃ ስሜን የሚባል ነገር እንዳታነሽ ስለ ልጅሽ ነገር መከራከል ትችያለሽ መናገር ትችያለሽ እንደፈለግሽ ልጅሽ ልጅሽ ነች ስለ እኔ ስንት ምንም ነገር እንዳታነሽ በቃ ከኔ ጋ ያለሽ ነገር እዚያ ቁም ምንም ነገር እንድትነጋገሪ ከኔጋ ሆነ እንድታወሪ አልፈልግም እየራሳችን ህይወት አለን ይህ የራሳችን መንገድ አለ ሰውን ሪፖርት አድርጎልኝ አትሉ አንችነሻ መክሰስ የምትፈልግ ቀጥጠውለች መጥተሽ ባሴራ መክሰስ ትችላለ ማንም ሰውን ሂድ ክሰስልኝ፣ ወዲ ሪፖርት አድርግልኝ አይባል። ራስሽ በራስሽ የምትሺ ሪፖርት አድርግ ወይ ሪፖርት አድርግ ኦኬ። እና ሚያዝያ 28 ሰዓት አራት በኢትዮጵያ አራት ሰዓት እገባለሁ። ያቺ የጌሚ ሰዓትና የጌ ይህ ደሞ ሆን ብሎ የታቀደ እኔን ከዙ ጋር እኔ የማንም ሰውን ድጋፍ የምፈልግ ሰው አይደለሁ። የማንም ሰውን እረጋ የምፈልግ ሰው አይደለሁ። በጌሜ ቀን ግቢ አያገባኝም። ሶኪ ሰሜን የሚባል ነገር እንዳታነሽ ወይት ሳይሞን ሲ በጣም የሚስጠረ ሴር ከንሳ እንዳዲካን እና እባክሽ እባክሽ እባክሽ አሁንም ተለመ ሰው በስነ ስርዓት እየለመሽ በቃ ተይኝ፣ ከህይወቴ ውጪ። እኔ ልጅሽ አይደለም አልወለድሽ። ኦኬ።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 አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ልጅ እውነታቸው ናቸው ስላልሽ ማለት ነው። አብሮ ሪስፔክት አድርግ፣ እናትን አክብር የሚባል ነገር የለም። እናት እስካሁን ምንም ነገር መጥፎ ማላውራው ነገር ለዚህ ብዬ ነው በቃ። ልጅሽን ማያዝ ከፈለግሽ ልጃሽን ማያዝ ትችያለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልኩሽ። ከኢትዮጵያ ሰርግ ለእኔ መውሰድ ልጥቅም ብፈልጋት ኖሩ ወደዚህ ሀገር ቀጣ አድርጌ አመጣት ነበር። ስላልፈለኩ ህይወቷ አንዲስተካከል ወደ አሜሪካ እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እና መጣች ከየት ለራሱ አላውቅም። ኦኬ፣ ኦኬ እንትን አድርገናታል። ከጎኗ ነበርን አይዞሽ እያለ ነበር። ኦፍኮርስ አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደብኩት ነው ይበቃኛል። በጣም ስልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው፣ እንደፈለገው ሰው መሳደብ ይችላል ብሎ አንቺ ግን የቀረባ ሰው ነሽ፣ የቀረባ ማለት ነው። ደውሉ እባካችሁ። አንድ አንቺ የቅርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ አለሁ አሁን እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትን ማር፣ በሰላም እንለያ። አሁንም ልጅሽን ወደ እኔ አልመጣችም አጠገብሽ ያለችው እኔ እኮ ወድጃዝ ወዳኝ እንጂ በእንትን አይደለም በግዴታ ምናምን የሚባል ነገር የለኛል። አልወደም ካለችን ኮልተዋ ትችላለሁ። ገባሻል አንድ አይነት ስሜት ስላለ ነው ባብረ ያለ እስካሁን እየቀጠል ያለ ነው። ባይኖረንም ስ እራሷ ወታደ ዴዚ እኔ አልፈልግህም ማለት ከህይወት ራቅ ተሪ አንድን ደቂቃ ማይኖር ማለት ነው። አሰር ጊዜ ልውዳት ላፍቀራት ምንም አያገባኝ ስለሱ ሶኬ አሁን ይወርዳል። ግን እራሷ አለ እዛ ስትልኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ ራቅ ስላልሽኝ ግን ምርቅ በጣም ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳራለ፣ አለ ስሜን እንዳታንሽ። ላይክ አድርጉ፣ ላይክ እያረጋችሁ። ላይክ ቅዳሜ ነች፣ ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታንሽ። የፈለግሽውን አውሪ፣ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታንሽ። በቃ የራስሽን እንትን ነገር አድርጊ። የራስሽን ነገር ነገር አውሪ። የራስሽን እንትን ብሎ ነገር ጉዳይ ለምን እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም ሰው በደንብ አድርገህ ይህ መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም፣ ዲስሪስፔክት ነው። እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ደዚህን ሪስፔክት እያደረጉ እናትየውን ሪስፔክት እያደረጉ የደዚህ እናት ግን የቤተሰቦችን ዲስሪስፔክት ልታረጋችሁ። አንድ ወይን የእኔ እናት እዚህ ያላችሁ አንድ ስድስት መቶ ስድስት ሺ ስድስት ሺ ስድስት መቶ ሰዎች አላችሁ። የእኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ደዚ ወይ የደዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው ያየ ሰው አለ? ከኔ ፋሚሊ በሙሉ ማለት ነው። ማንም አይገባም። ማንም ነቨር ኤቨር ዲስሪስፔክት አያደርጋቸው። በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የአምሳ አመት ልጅ አይደለችም። የአርባ ሁለት አመት ልጅ ነች። አሮጊትም አይደለችም። ወጣት ነች። ገባችሁ እና ቲና እባክሽ ተይን ተይን፣ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድኩሽም የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወዳንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻል? ይሄን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይህን አርጊ ድሞ እንዲህ ምን እንደሚመጣ ስለማውቀው በህዝብም በህዝብም፣ ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። በተለይ ሁለት ቮይስ ሻ ያለው ባወጣው፣ እንደ ህዝብ ትገለያለሽ። ሶ እባክሽን ተይኝ፣ በቃ ከእነ ያክስትሽ ልጅ ነች ከእነ ያጎትሽ ልጅ ያለችው ውቺ ዱባይ ላይ ያለችው ከእነ ቤተሰቦች የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች አለችው ስልክ እያወጣች ምናምን፣ ይህን ሁለታችሁም ማቆም አለባችሁ። ሁለታችሁም ሶሻል ሚዲያ ላይ ስሜን እንድታነሳ አልፈልግም። ስለ ልጃቸው እንደፈለጋቸው አውሩ፣ ስለ የራስ ሽወት እንደፈለግሽ አውሪ። ባይደዊ ጋይስ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን በራሴ የራሴ አንድ አይነት በቀኑና በሰአቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለች ስለሆነ ምን እንደምትናገር ደው ብድን በርቅ። ስማ ከሁን በኋላ ምንም ትግስት የለኝ። በዲስፔክት ከሄድን በዲስፔክት ነው የሚሄደ። ሁሉ በሄደችበት መንገድ እንሄዳል። ስሜን እንዳታነሺ ነቨር ቨር የጌሜ ቀን ሚያዚያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት፣ በኢትዮጵያ ማለት ነው። የሚጀመረው ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው። ሁላችን ይህን መልእክት አድርሱላት። ወይዘሮ ቲና እባክሽ ስሜን ወይዘሮ ቲና አሁንም ምንም አይነት ነገር ኢግኖር ላረጋት አልችልም ብሎ ቤተሰቦች በሙሉ ተበልጠዋል። አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም፣ እኩል ሚል አለብ እና ቴንኪ ሶማች ለሁላችሁ ነው የሚፈልጉ መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን የጌሚንግ ኦኬ፣ እንዴት አድርጌ ነው? ተው እስኪ ንገረኝ። እንዲ በሙሉ ቤተሰቦቼ እና ሊኮኖሚ እየተሰደቡ ናት። ንክ ሰማች አለሚ እንዴት አድርጌ ነው? ተው እያላችሁ ያላችሁት። ኦኬ፣ ቤተሰቦቼ መረገጥ አለባቸው? እኔ ህዝብ፣ ብሔር፣ ሃይማኖት ተሰዱ አይታችሁን ታውቃኛለህ፣ ታውቃላችሁ እዚህ ሶሻል ሚዲያ ላይ ጎስኩል አንተነት ነግረኝ ስለ ትምህርት ኖ ላይክ የጌሚንግ ቀን ሆን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ ኒ ላይ ምን እየሰሩ ነሆነ በደንብ አድርጌ ነው የማውቀው እኔ ዝም ያልጋቸው ሆ ምንም ነገር ስለማያመጡ ሆቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀጡት። አንደኛዬን ነገር በዮኒ ማኛ ነው የታቀርኩት። ምንም ነገር የለም። ወይዘሮ ቲና ስላልገባ ስላልገባት ነው እንጂ ለእሷ አዝነው አይደለም። ፎሎውር መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ የቪው መጠቀሚያ ነው ያረባት ከነ ልጅዋ ማለት ነው። ለእናትና ልጅ ጌር ሰጥተውት አይደለም

ግን ሁሉ ነገር እስኪ ይቅር ባው ችግር የለውም። ያልፋል ያልፋል ያልፋል ያልፋል። የሚያልፍ አይመስልኝ። እንዲሁም የሚያልፍ ነገር አይመስልኝ እና ወይዘሮ ሲና ከህይወታችን ከህይወት በተለይ ከወጣች ነው ከህይወታችን፣ አለች ከህይወት ከወጣች፣ በሰላም ውጭ አልወጣሽም። ደግሞ ሁለተኛ ስሜናሽ እና ሶሻል ሚዲያ ላይ ምንም ነገር አልች፣ ቀጥ ብለ በህግ ነው የሚሰታሁንናች ምንም ነገር የምነጋገረው ነገር የለ። ስለ አንቺ ስም አላነሳም ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሮፎች ነው የማስሄድሽ። ደን በደንብ አድርገህ ገብቶሻል ብዬ ተስፋ አደርጋለሁ። ኦኬ ጋይስ፣ መልካም እሸት ለሁላችሁ። ጌሙ ሚያዝያ ሀያ ሰባት ሀያ አምስት ነው፣ ቅዳሜ የአሁኑ ቅዳሜ ማለት ነው። በኢትዮጵያ አራት ሰዓት ነው የሚጀመረው ሶስት ሰዓት ምቱ ሚያዚያ ደሞ በኢሮፕ ደግሞ መይ ሶስት ነው። ማንም ሰው እንዳይቀር። ቲንክ ዩ ሶማች መልካም ምሽት። እኔም ተዋት አለው

ወይ ለኢንስታግራም ይሸጣው ለቴሌግራም ፈልጋት ገንዘብ ያወጣለታል። በጎቹ ሄዳችሁ ንገሩት። እሺ፣ በቴሌግራም ሽጥ፣ በቴሌግራም ሽጥ

እኛ ይውሰዳት ነው ያለው። ለበጎቹ መልዕክት አስተላለፍ ብሎ ሃናን፣ ይኸውልሽ ውዴ ምን አለመሰለሽ የጌም ሜላት ድራማ ሊሰራብኝ ተፈልጓል። የሚወራብኝ ነገር አለ። እስከ ዛሬ አክብሬ ያለሁት እናቴ ተሰድባለች። ሊንዳ ያክስቴ ልጅ ናት ያለችው ኮሜንትም አለ። ስለዚህ እናትየዋን እንደውም ዲስሪስፔክት ነው የማደርገው። ከዚህ በኋላ አላከብርም እሱን በቃ ያስተላለፈው መልእክት ከዚህ በኋላ እንደውም ስሜ ከተነሳ አልፋታችሁም። መከባበር ባል ነገር የለም። ልጅቷ ደግሞ ንደርሻናል እንትና ደግሞ ዴዚ ደግሞ ዴዚ ነጯ ዴዚ ምን አለች መሰለች ለሊንዳ እናቴ የውሸት ቢሆን ወታኝ ይቅርታ ትጠይቅ ብላ ቤተሰብ ማለት ይክራ ምትባይ ሸርሙጣ አንቺ ነሽ።

በህክ ሚዲያ ላይ እናቴ አሌክስን ይቅርታ ትጠይቅ እንዳለችው እሷም ለውስጥም ለሊዳ እናቴያችን ትሰማለች ይቅርታ ትጠይቅ ብላ ጻፈች። ስንት የሚዲያቸው እናት ማለት ትከበር እያሉ ባሉበት ልጅ ሆዬ ምን እንደዚህ እንደቆምባት አናውቅም። ለምን እየሰማሽ ነው። አንድ አንድ አንድ ሰው እንዳያወራ እኔ ለሃና ልንገራት ያለው ልጁ ምንድን ነው በጌሜ ጌሜ በሚጫወትበት ሰዓት እለት ሲትየት ልትገባለች ላይ ላይ ቲናን ያው በቀደም እንዳለችው ማለት ላይ ላይ እንትናን እንዳለችው፣ ስለዚህ ወደ ድራማ ሊሰራብኝ ነው። ከዚህ በኋላ እኔ ቤተሰቦች እየተሰደቡ ነው፣ እስካሁን ችያለሁ። ከዚህ በኋላ መከባበር የሚባል ነገር የለም። ችግር እንዳትፈጥርብኝ እየነገርኩሽ ነው ሲሆን ይቅርታ ትበለኝ ትጠይቅ፣ ካልሆነ ግን ከዚህ በኋላ ሪስፔክት የሚባል ነገር የለም እያለን ልጅቷ ከፈለገች አልፈልግህም ትበለኝ እሱ ልጅቱ እንፈልጋለን እምትፈልግሽም አይላትም። እሷ እስከምትለው ለምን ይጠብቃል? ለምን ያስፈራራታል? ልጅቱን እኛ ልጅቱ ደፍራ በላይ ላይ ወታ ደፍራ እናትህ ይቅርታ መጠየቅ አለባት ያለችውም ስለሚያስፈራራትና የያዘባት ነገር ስላለ ነው። አሁን ደግሞ አቶ ደግሞ አልፈልግሽም ካለች ይሻላል፣ አየሻው ሀናን የልጇ በእንጆናት ልጇ መያዝ ትችላለች አለ እኮ አለቀ አዎ አዎ ግን ደግሞ ይቅርታ ደሞ ይቅርታ ደግሞ ይፈልጋል በአደባባይ አለ እኮ ልጅሽ ኧረ እዛ ነው ያለችው መያዝ ትችላለች እሱ ስሜን እና ቤተሰቤን እፈልጋለሁኝ አለ ስለ ልጅቷ አይደለም ያወራሁት፣ ስለ እራሱ። ወንድ ማለት እንደዚህ ነው። የእናቱ ልጅ ወንድም አለት ገመና የእናቱ ልጅ እሱ ምንም ከወጣች በኋላ እኮ ነው ድጋሚ እንደዚህ ብሏት ነው ወታ በዜድ ጋር እሱ የፈለገው ለዚህ ነው። ለምን በቃ ተብሏል ቤተሰብ በቃ አታስፈልግም ይችላል። እናቷ ራሱ ያልጠቀመች አታስፈልግም ተባለ። ፍረቷን ለኔኔ ሽማግንፋእና መዛመድ ከደበራችሁ ተፋቱ። ድሮስ መቼ ለመዛመድ መጣችሁ? ለገንዘብ ነው። ግን ግን እንደነቃችባቸው አሬ ቹ ተገርባ ልጁ እኮ ፍላጎት የለውም። አሬ ልጁ እኮ ፍላጎት እንደሌለው ያስታውቃል። ልብ እናድርግ። ተለምኖ ከድሮ ጀምሮ አንዴ ብሎክ ሲያደርጋት ነበር፣ አንዴ በሌላ ሴት ሻርፕ ድባን እየተለመነ እሱን ብቻ ምኳም እኮ አይደለም እኮ ውስጡን እያወቀ ራሱን ደብቆ ሊበላ ገንዘቧን ሊበላ፣ ኤርትራዋን ነው የሚወደው ኤርትራዋን በጣም ይወዳታል። አሁን በይቅርታ ስላለችው ለዛ ነው። ፊጥር ፍጥር ላይ ነው ወደ የዛን ጊዜ ዩቱብ ላይ እኳለኮ እንደውም የደዚን ስም ባታነሱ ነው የሚሻለው የዛችኛዋን ብታነሱ ችግር የለም የሚል ራሱ አይቻለ ዩቱብ ላይ ተለቀ። ልጁ ደዚን አይወዳትም። አለቀ ሲጀመር ማለት ነው። አሁን ላይ በጎቹ ይከተሉታል በቃ። በሌላ አካውንት ነው የመጣችው። ባለፈው እራሱ ተጣልተናል

ሌላ የናትግ ሀቅ ግን የእናት ፍርድ ይሄው፣ በቃ ፈረደ ማለት። አሁን ልጅቷን ዘቅዝቀን እናቱ እየቱ እንዳትወቀስ ነው። እናቱ ትወቀስ። አይመለከታትም። ለእኔ ነው እኮ ያለችኝ። ምን ታሪክ አላት?